በሴራሊዮን ከጥንቆላ ጋር በተያያዘ የሚፈጸም ግድያ የተነሳ በርካታ ቤተሰቦች ተደናግጠዋል። ስሜታቸውንም ለኤልዳ እንዲህ ሲሉ ይናገራሉ። ሳሊ ኮሎኮ የ11 ዓመት ልጇ ከአራት ዓመት በፊት ብላክ ማጂክ በተባለ ጥንቆላ የተነሳ ተገሎ ማንም የተጠረጠረና ለፍርድ የቀረበ ባለመኖሩ ትንገበገባለች። ሌላኛዋ የኤልዳ ሚዲያ ተከታታይ ሕመም ውስጥ ነኝ፣ ልጄን ገደሉት እና ሁሉም ዝማለ ስትል የልጇ ፓፓዮ ወሳኝ የአካል ክፍሎቹ አይኖቹን እና አንድ እጁን ጨምሮ ተወስደው እንዴት እንደተገኙ ትገልጻለች። በተመሳሳይ ሶስተኛዋ አሳ ለመሸጥ ወደ ገበያ በሄደበት አልተመለሰም ትላለች። ቀሪዋም ቤተሰቡ ለሁለት ቀን ያህል ፈለገ። በመጨረሻ ግን ያገኘው ተቆራርጦ በጉድጓድ ውስጥ የተጣለ አስክሬኑን ብቻ ነው ስትል ትናገራለች። በስተመጨረሻም ልጆቻችንን ሁሌ ጥንቁቅ እንዲሆኑ ነው የምንነግራቸው። ገበያ እቃ ለመሸጥ እየሄዱ ከሆነ ወደ ጫፍ እንዳትሄዱ፣ ከማታውቁት ሰውም ምንም አይነት ነገር አትቀበሉ ስል እናገራለሁ ትላለች። አብዛኛውን የሰውነቱን ክፍል ቆራርጠው ወስደውታል። በማዕከላዊ ሴራሊዮን በተደጋጋሚ አገሬው ጁጁ ሲል የሚጠራው ጥንቆላ ጋር በተያያዘ እኒህና የመሳሰሉት በርካታ ወሬዎች ይሰማሉ። የአገሪቱ ባለስልጣናት ግን በቂ ምርመራ ሲያደርጉ አይታይም። በፓፓዮ ጉዳይ ፖሊስ ለጥንቆላ ተብሎ የተገደለ መሆኑን እንኳን ማረጋገጥ አልፈለገም። አንድ ሰው የሚገደለው ጁጁ እየተባለ የሚጠራውን የጥንቆላ ስርዓት የሚያካሂዱ ሰዎችን የአካል ክፍሎች ወስደው እንዲጠቀሙበት በሚል ነው። በእንዲህ አይነት የጥንቆላ ተግባር ላይ የተሰማሩ ሰዎች ሀብት እና ስልጣንን ለደንበኞቻቸው ቃል ይገባሉ። ደንበኞቻቸውም እነዚህን አጭበርባሪ ጠንቋዮች የሚሉት ሁሉ እውነት እንደሆነ በማመን ዳጎስ ያለ ገንዘብ ይከፍላሉ። 89 ሚሊዮን ህዝብ ባለባት ሴራሊዮን አንድ የአስክሬን ምርመራ ባለሙያ ብቻ ያላት ሲሆን ባለስልጣናት ከፍተኛ የሆነ የባለሙያና የገንዘብ እጥረት ስላለባቸው እንዲህ አይነት ወንጀሎችን ለመከታተልና ለመመርመር ይቸገራሉ። በሴራሊዮን በጥንቆላ ማመን እጅጉን ከማህበረሰቡ ጋር የተቆራኘ ነው። በርካታ የፖሊስ ባልደረቦች ራሳቸው በእንዲህ አይነት እምነት የተያዙ በመሆናቸው በጁጁ ጥንቆላ የተጠረጠሩ ሰዎችን ለመመርመር ፍቃደኛ አይሆኑም። ስለዚህ ግድያዎቹን ማን እንደፈጸማቸው፣ ለምን እንደተፈጸሙ ሳይታወቁ ይቀራሉ። አንድ ቀን ከእነዚህ መርማሪዎች ማንነቱን ደብቆ ስሙን ኦስማን በሚል ቀይሮ ፖለቲከኛ እንደሆነ እና ሰው መስዋዕት ተደርጎለት ስልጣን ማግኘት እንደሚፈልግ ገልጾ ይቀርባል። ጥንቆላውን የሚያካሄደውን ሰው ለማግኘት በሴራ ሊዮን ሰሜናዊ ግዛት ወደ ጊኒ ድንበር ተጠግቶ የሚገኘው ካምቢያ ወረዳ ውስጥ ባለ ጥቅጥቅ ጫካ ውስጥ ወደሚገኘው መኖሪያው ይሄዳል። ራሱን ካኑ በማለት የሚጠራው ይህ ጠንቋይ ፊቱን በሙሉ የሸፈነ ለሥርዓቱ የሚለበስ ጭምብል አጥልቋል። ጭምብሉ ማንነቱን ከመደበቁ ባሻገር አለኝ ለሚላቸው ፖለቲካዊ ግንኙነቶች እንደ ሽፋን ሆኖ አገልግሎታል። እኔ በጊኒ በሴኔጋል እና በናይጄሪያ ውስጥ አንዳንድ ትላልቅ ፖለቲከኞች ጋር እሰራ ነበር አንዳንድ ጊዜ በምርጫ ወቅት ሌሊት ይህ ቦታ በሰዎች የተሞላ ነው ሲል ይህ ካኑ የሚባለው ጠንቋይ ይናገራል። የምርጫ ወቅት ወላጆች በጣም አደገኛ የሚሉት ጊዜ ነው እገታ እና ጠለፋ የሚበረክትበት ጊዜ በመሆኑ ልጆቻቸውን እንዲጠነቀቁ የሚነግሩበት እና የሚመክሩበት ወቅት ነው። በቀጣዩም ቀን ለሁለተኛ ጊዜ ከመርማሪዎች ውስጥ አንደኛው አባል ወደዚህ ካኑ ወደተባለው ጠንቋይ ይጓዛል። ካኑ የበለጠ በራስ መተማመን ስለተሰማው ለኦስማን የሥራው አካል የሆነውን የሰው ራስ ቅል አውጥቶ ያሳየዋል። ይህንን አየህ ይህ ለሆነ ሰው የተዘጋጀ ነው። ለእርሱ ነው ያደረኩለት የሴት ልጅ የራስ ቅል ነው፣ ዛሬ ወይንም ነገ መጥቶ ይወስደዋል ብሎ ይነግረዋል። በተጨማሪም ከተቀመጠበት ጀርባ ያለውን ጉድጓድ እያሳየ የሰው አካል የምንሰቅለው በዚህ ስፍራ ነው፣ እዚህ ስፍራ እናርዳለን፣ ደሙንም ወደዚያ ይረጫል። ትልልቅ አለቆች እንኳን ስልጣን ሲፈልጉ ወደዚህ ይመጣሉ፣ የሚፈልጉትን እሰጣቸዋለሁ ይለዋል። ኦስማን የሴት እጅና እግር ለአምልኮ ስርዓቱ እንደሚፈልግ ሲገልጽ፣ ለካኑ ማስላት ገባ። አንዲት ሴት ዋጋ 70 ሚሊዮን ሊዮ ወይንም የሴራ ሊዮን ገንዘብ ወይንም 3000 ዶላር ነው ሲል ይነግረዋል። የሴቷ ዋጋ 3000 ዶላር ነው። ይህ የምርመራ ቡድንም ካኑ ወደዚህ ጨካኝ ስራ ከመግባቱ በፊት የሰው ልጅ አደጋ ላይ ላለመጣል ሲል ስራውን ያቆማል። የምርመራ ቡድኑም ካኑ አጭበርባሪ መሆኑን ተረድቶ ምርመራ ለማድረግ የሚያግዙ ማስረጃዎችን ለአካባቢው ፖሊስ ያስረክባል። እንደዚህ አይነት የጥንቆላ ተግባር ላይ የተሰማሩ ወንዶች አንዳንድ ጊዜ ራሳቸውን የባህል መድኃኒት አዋቂ በማለት ይጠራሉ። ይህ ስያሜ ብዙ ጊዜ በአካባቢው የሚገኙ ቅጠላ ቅጠሎችን እና ሥራ ሥሮችን በመጠቀም የተለመዱ በሽታዎችን የሚፈውሱ ሰዎች የሚገለገሉበት ነው የዓለም ጤና ድርጅት መረጃ እንደሚያሳየው በ1990ዎቹ በአሰቃቂ የእርስ በእርስ ጦርነት የተጎዳው እና የኢቦላ ወረርሽኝ ማዕከል የነበረችው ሴራሊዮን በአውሮፓውያኑ 2022 አንድ ሺህ የሚጠጉ ዶክተሮች እንዳሉ ሲመዘገብ የባህል ሕክምና አዋቂዎች ቁጥር ግን 45 ሺህ ያህል ነበር በምዕራብ አፍሪካ የሚኖሩ አብዛኞቹ ሰዎች በእነዚህ የባህል መድኃኒት አዋቂዎች ላይ የተደገፉ ናቸው። በአእምሮ ጤና ህመም የሚሰቃዩና ሌሎች ታካሚዎቻቸውን ለማከም የሚጠቀሙበት መድኃኒትና ቁሳቁስ በምስጢራዊነት እና በመንፈሳዊነት ባህሪ የተላበሰ ነው። የሴራ ሊዮን የባህል ሕክምና ባለሙያዎች ምክር ቤት ፕሬዝዳንት ሼኩ ታራዋሊ እንደ ካኑ ያሉ አሳሳች ጠንቋዮች ለባህላዊ ሐኪሞች መጥፎ ስም እየሰጡ ነው ሲሉ ይናገራሉ። የራሳችንን ገጽታ ለማጽዳት በጣም ጠንክረን እየሰራን ነው። ተራው ሰው አይረዳውም፣ ስለዚህ እኛ እንደ መጥፎ የባህል መድኃኒት አዋቂ አድርገው ይመድቡናል። አንድ የበሰበሰ አሳ በሙሉ አሳውን በሙሉ ያበላሸዋል። እኛ ፈዋሾች ነን እንጂ ገዳይ አይደለንም ሲሉ እኚህ የሴራሊዮን የባህል ሕክምና ባለሙያዎች ምክር ቤት ፕሬዚዳንት ይናገራሉ። ሰዎች ለዝና ሲሉ የሰዎችን አካል ይጠቀማሉ። ታራዋሊ ከመንግስትና ከሌሎች መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ለታካሚዎች የባህላዊ ሕክምና ክሊኒክ ለመክፈት እየሞከሩ ነው። ለዚህ ስርዓት የሚፈጸመው ግድያ ጀርባ ያሉት የሥልጣንና የገንዘብ ጥማት ያላቸው ሰዎች ናቸው በማለት ያምናሉ። አንድ ሰው መሪ መሆን ሲፈልግ የአካል ክፍሎችን ከሰው ይወስዳሉ። ያንን ለመስዋዕትነት ያቀርቡታል። ሰዎችን አቃጥለው አመዱን ለስልጣን ይጠቀሙበታል። ዘይቱን ለስልጣን ይገለገሉበታል። በርካታ ሴራሊዮናውያን ራሳቸውን ሙስሊም ወይም ክርስቲያን ብለው በሚለዩባት ሀገር በጥንቆላ ተብለው የሚፈጸሙ ግድያዎች ቁጥር በውል አይታወቅም። በዩናይትድ ኪንግደም የአበርስትዋይት ዩኒቨርሲቲ ተመራማሪ የሆኑት ኢማኑኤል ሳርቦንግ ኦውሱ በአብዛኛዎቹ የአፍሪካ አገራት የአምልኮ ስርዓት ለመፈጸም በሚውል የሚፈጸሙ ግድያዎች እንደተለየ ወይም በነፍስ ግድያ ስር ተካተው በይፋ አይመዘገቡም ሲሉ ይናገራሉ። አንዳንዶች አደጋ፣ የዱር እንስሳት ጥቃት፣ ራስ ማጥፋት፣ የተፈጥሮ ሞት በሚል በተሳሳተ መንገድ ይከፋፈላሉ ወይም ይመዘገባሉ። አብዛኞቹ አጥፊዎች ምናልባትም ዘጠና በመቶ ያህሉ አልተያዙም። ከዋና ከተማዋ ፍሪታውን ወጣ ብሎ በሚገኘው ዋተርሉ በተባለው የአደንዛዥ እጽና በሌሎች ወንጀሎች የታወቀ አካባቢ ሌላ ተጠርጣሪ የአካል ክፍሎች አቅራቢ ተገኝቷል። ራሱን ኢዳራ እያለ የሚጠራው ሰው ራሱን ኦስማን ብሎ ለሚጠራውና በስውር ካሜራ ለያዘው የምርመራ አባል ብቻዬን አይደለሁም እስከ 250 የሚደርሱ የባህል መድኃኒት አዋቂዎች አሉኝ ሲል ይነግረዋል። ኢዳራ እኛ የማንሰራባቸው የሰው አካል ክፍሎች የሉም። አንድ ጊዜ የሆነ የሰውነት ክፍል ከጠራን ያመጣሉ፣ ስራውንም ተከፋፍለን ነው የምንሰራው ሲል ይናገራል። ቀጠለና አንዳንድ አንድ ግብረ አበሮቹ ሰዎቹን በመያዝ ረገድ እንዴት ጎበዝ እንደሆኑ ይገልጻል። ኦስማን ለሁለተኛ ጊዜ ባገኘው ወቅት የሚያግቱትን ሰው ፍለጋ በየምሽቱ መውጣት ለመጀመር እንደተዘጋጁ ከሚናገሩ ሰዎች አንዳንዶቻቸውን የድምጽ መልእክት አሰማው። ኦስማን ከዚህ በላይ እንዳይቀጥል ቢነግረውም በኋላ ግን ደውሎለት ቡድኑ የሚያጠምደውን ሰው መለየቱን ነግሮታል። የፖሊስ ኮሚሽነር ኢብራሂም ሳማንም ኢዳራ በሚገኝበት አካባቢ በመሄድ ተጠርጣሪዎችን በቁጥጥር ስር ለማዋል ፖሊሶችን እንደሚያሰማሩ ቢናገሩም የፖሊስ ባልደረቦቹ እንደዚህ ባሉ ስራዎች ላይ የሚያግዟቸውን አራዋሊን ሳያገኙ ይህን ማድረግ እንደማይችሉ ገልጸዋል። አንድ አደገኛ ጠንቋይ የሰዎችን አካል ተጠቅሞ እንደሚሰራ መረጃ ስናገኝ ከባህላዊ ሕክምና ባለሙያዎች ጋር አብረን እንሰራለን ሲሉ ረዳት ሳጅን አሊ ጃሎ ተናግረዋል። በመቀጠልም አንዳንድ መኮንኖች አጭበርባሪ የባህል መድኃኒት አዋቂዎችን ስለመታገል ያላቸውን አጉል እምነት ሲገልጹ እኔ ሄጄ በራሴ ላይ ነገር አልቀሰቅስም! ከእውቀቴ በላይ የሆነ የራሳቸው ስልጣን እንዳላቸው አውቃለሁ ሲሉ ይናገራሉ። ኢዳራ በቁጥጥር ስር ከዋለ በኋላ ጣሪያው ውስጥ የደበቀውን ቢላ ተይዟል። ታራዋሊ የሰው አጥንት፣ ፀጉር እና ከመቃብር ላይ የተወሰደ የሚመስል የቆሻሻ ክምር እንዳለ በመግለጽ ለማስረጃነት መፈለግ ጀመረ። ኢዳራ እና ሌሎች ሁለት ሰዎችን በቁጥጥር ስር ለማዋል ለፖሊስ ይህ በቂ ነበር። በሰኔ ወር ጥንቆላ በመፈጸምና በጥንቆላ ሥርዓት ግድያዎች ጥቅም ላይ የሚውሉ መሳሪያዎችን ይዘው በመገኘት ተከሰሱ። ለቀረበባቸው ክስ ጥፋተኛ አይደለንም ብለው በመከራከራቸው የዋስትና መብታቸው ተጠብቆ ለተጨማሪ ምርመራ እየተጠባበቁ ይገኛሉ። በካምቢያ ስለሚገኘው ካኑ ከፖሊስ ምንም የተገኘ ተጨማሪ መረጃ የለም። በሴራ ሊዮን ከፍተኛ ትኩረት የሳቡ እሶች ሳይቀሩ ተዳፍነው የሚቀሩበት አጋጣሚዎች አሉ። ከሁለት ዓመት በፊት በፍሪ ታውን አንድ ዩኒቨርሲቲ መምህር ከጠፋ በኋላ አስከሪኑ ዋተርሉ በሚገኘው የባህል መድኃኒት አዋቂ ቤት ነው ሲል በገለጸው ስፍራ ተቀብሮ ተገኘ። ጉዳዩ በነሐሴ 2023 ከፍተኛ ፍርድ ቤት ቀርቦ እንዲታይ ቀጠሮ ተይዞለት የነበረ ቢሆንም እስካሁን ድረስ ክትትል እንዳልተደረገና ፖሊስ በቁጥጥር ስር ውለው የነበሩትም በዋስ መለቀቃቸውን ተናግሯል። በመቀጠልም የ28 ዓመቷ ፋትማታ ኮንቴ በማኪኒ ተገድላለች። ቤተሰቡ ፍትሕ ለማግኘት ተመሳሳይ ፈተና ገጥሟቸዋል። የፀጉር ስራ ባለሙያና የሁለት ልጆች እናት የነበረችው ይህች ግለሰብ በልደት ቀኗ ማግስት አስከሬኗ መንገድ ዳር ወድቆ ተገኝቷል። ነዋሪዎች እንደገለጹት በቅርብ ሳምንት ውስጥ ሁለት አስከሬኖች በተመሳሳይ ስፍራ ተጥለው መገኘታቸውን ይናገራሉ። የሟቿ በርካታ የፊት ጥርሶች ጠፍተዋል። ይህም ህብረተሰቡ የአምልኮ ሥርዓት ለመፈጸም የተደረገ ግድያ እንደሆነ እንዲያምን አድርጎታል። አንድ ሐዘንተኛ ቤተሰብ ሲናገር ምንም ጉዳት የማታደርስ ሴት ነበረች፣ በጣም ሰላማዊና ታታሪ ነበረች ሲል ይገልጻታል። የፋትማታ ግድያ ትክክለኛ መንስኤ ምን እንደሆነ ላናውቀው እንችላለን። ቤተሰቧ አስክሬኗ ምርመራ እንዲደረግለት ወደ ፍሪታውን ልኳል። ይህን ግን የአገሪቱ ፖሊስ ማድረግ አይችልም። ነገር ግን የአስክሬን ምርመራው ውጤት ጠንካራ ማስረጃ ስላላስገኘ እስካሁን በቁጥጥር ስር የዋለ ሰው የለም። እንደ ፓፓዮ እናት ሁኔታ ፖሊስ ከሚፈጸሙ ግድያዎች ጀርባ ያሉ ሰዎችን በቁጥጥር ስር ማዋል ባለመቻሉ ማኬኒ በሚባለው አካባቢ የሚገኙ ዝቅተኛ የማህበረሰብ ክፍሎች ውስጥ ችላ የመባል ስሜት፣ ፍርሃትና ሽብር ነግሷል። ኤልዳ ሚዲያን ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ የጻፋችሁልን፣ ፕሮግራማችንን ከወደዳችሁት ላይክ በማድረግ አስገራሚና ድንቃድንቅ ታሪኮች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ።